ኢትዮፒካ ሊንክ እንደቀጠለ ነው። አድማጮቻችን ዛሚ 90.7 ላይ ያለን ቤቲና ተስፋሁን ስቱዲዮ ያለን እስከ ምሽት አንድ ሰዓት ድረስ እንቆያለን። የመጨረሻው ኤዱቴመንት ፕሮግራሙ። አዎ እርሱን አስተዋውቀናል። ከ እና ደግሞ እያስተዋወቁ ነው። እሺ እሺ። አስተጣጠብ ላይ የሚነሱ ስህተቶች ማለት ነው ከውበት ባለሙያዎች የሚመከሩ ምክሮች ናቸው። ፊት ስንታጠብ የምንሰራቸው ስህተቶችን ነው የምናነሳው ማለት ነው። እና አንደኛው ለፊት ለመታጠብ የምንገዛቸው ሳሙናዎች ፈሳሽም ሊሆኑ ይችላሉ፣ ምርቶቹን ማለት ነው፣ ይዘት ይዘታቸውን አለማጣራት ነው አንዱ ስህተት ማለት ነው። ለምሳሌ ደረቅ ፊት ያለን ከሆነ ለወዛም ፊት የተሰራ ሳሙና ሊሆን ይችላል። ምን አይነት አገልግሎት ነው የሚሰጠው ብሎ ሳሙናውን ከመግዛት በፊት ማንበብ ላይ በጣም አስፈላጊ ነው። ምክንያቱም በደረቅ ፊት ላይ ደረቅ የሚያደርግ ሳሙና ስጠቀም የበለጠ ያባብሳል ማለት ነው ችግሩና ለዛ መፍትሄ የሚሆነውን ምን አይነት ፊት ነው ያለኝ የሚለውን አውቆ መግዛት ያለበትን ሳሙና ለመምረጥ ነው። አንዱ ስህተት ለፊት ችግር የሚያስከትል ማለት ነው። በጣም ጥሩ። ሌላው ደግሞ ከልክ በላይ የምታጠብ ነው ነው የሚሉት በቀን በጣም ደጋግሞ የሚታጠቡ ሰዎች አሉ። ግን የሚመከረው በቀን አንድ ወይም ሁለት ጊዜ ብቻ ምክንያቱም በተደጋጋሚ መታጠብ የፊት ድርቀት እንዲመጣ ነው የሚያደርገው። እና ፊታችን ደግሞ በደረቀ ቁጥር ያንን ድርቀት ለመከላከል ሲል ፊታችን አላስፈላጊ የሆነ ቅባት ከውስጣችን እንዲመነጭ ያደርጋል ማለት ነው። ያ ደግሞ የሚያመጣው ሌላ ችግር ይኖራል። ስለዚህ ከልክ በላይ መታጠብን ማስወገድ ያስፈልጋል። እንደገና ደግሞ በጣም በሞቀ ውሃ ፊትን መታጥብም ሌላው ችግር ነው። የተለያየ አመለካከት አለ። ዜጋ በጣም በሞቀ ቁጥር ቆዳዳ የፊት ቀዳዳ ክፍት ይሆናል የሚለው ነገር፣ ቀዝቃዛ ግን ይዘጋል ቀዳዳ እየተባለ ነው እንግዲህ ሰዎች የሞቀውን ውሃ የሚመርጡት ና እውነታው ግን በጣም በሞቀ ቁጥር ከፍተኛ የፊት ቆዳ መድረቅ ስለሚያስከትል ለብ ያለው ነው ትክክለኛ በደንብ ሳይሞቅ ልብ ያለ ውሃ መጠቀም ነው አስፈላጊ ነው የሚሉት። ሌላው ስህተት ደግሞ በበቂ ሁኔታ አለመታጠብ ነው። በጥድፊያ ሊሆን ይችላል ወይ በግንዛቤ ምክንያት ሊሆን ይችላል በደንብ ፊትም ባለመታጠብ አንዴ ወይ ሁለቴ ስንታጠብ አግባቡ ካልታጠምን የቆሻሻ ቀዳዳዎቻችንን ቆሻሻ ይደፍናል። ከዛ ጋር በተያያዘ እንግዲህ ፊት ጥራት አይኖረውም ማለት ነው። እንዲሁም የፊትም ድርቀትም ያስከትላል እንደዚሁ በአግባቡ አለመታጠብ ሌላ ደግሞ በፎጣ ፊትን መጥረግም ሌላው ስህተት ነው። ይህን ሁሌ የምናደርገው ሊሆን ይችላል። በፎጣ ስትጠርገው ቆዳ ላይ ጉዳት ይደርሳል። ይሄ የመፈት ህግ ነገር ስለሚኖር ማለት ነው እና የፎጣውም ንጽህናም እንደዚሁ ማየት ያስፈልጋል። ፊታችን ብቻ ነው የምንጠርግበት ወይስ ጸጉራችን በጠረቅ እጆቻችንን ባጸዳንበት ፎጣ ነው ፊታችን የምንጠቀመው? ፎጣው ላይ የሚኖረው ነገር ፊታችን ላይ ጉዳት ስለሚያደርሰው ና ከሰው ጋርም አለም ጋራት ፎጣን የግል ፊት ፎጣን የግል ብቻ በማድረግ የፊትን ጤና መጠበቅ ያስፈልጋል ና በተለይ ፎጣው ንጹህና ለስላሳ በሆነ ፎጣ ማድረግ ነው የሚመከረው የመፈተግ ባህርይ እንዳይኖእንዳይኖረው ሌላው ስህተት ደግሞ ፊት በራሱ ሰዓት እስኪደርቅ መጠበቅ ነው ነው የሚባለው። ልክ ከታጠብን በኋላ ፊትን በለስላሳ ፎጣ ካደረቅን በኋላ ወዲያውኑ ይሄ ፊቱ እርጥበት ሳይጠፋ ቅባትም መቀባት ነው የሚመከረው። ግን እርጥበቱ እንዳለ እርጥበቱ ማለት ውሃው ከጠረግን በኋላ ፊቱ ውሃ የራሰ ፊት ነው አይደል? አዎ። ለብቻው ደግሞ ከፎጣ ውጪ የተወሰነ ሰዓት ስንቆይ በራሱ ይደርቃል። አዎ። ያኔ ሲደርቅ ቆዳው ይዘጋል ማለት ነው። ግን በዛ ሰዓት ያንን ማለስለሻ ክሬም ስንቀባ ወደ ቆዳችን ውስጥ ገብቶ ከዛ ክሬም መጠቀም እንችላለን፣ ወይም ከቅባቱ ጥቅሙን ማግኘት እንችላለን። ወደ ቆዳችን ስለሚገባ ስንቆይ ግን ቆዳው ተደፍናል። እዛ ላይ ነው የምትቀባው እና ብዙ ጥቅም አይኖረውም ማለት ነው። ስለዚህ ከዛ ክሬም የምናገኘው ጥቅም እየቀነስ ይሄዳል ማለት ነው። እነዚህ ናቸው አለቁ። አዎ፣ ከዚህ በላይ ምን ተፈልጋል? አይ፣ ጥሩ ጥሩ ነጥቦች ናቸው። ብዙ ጊዜ በፊት መታጠብ ላይ የተሳሳተ አመለካከት ነበረን ማለት ነው። አብዛኞቹ አዎ በጣም ጥሩ ኢትዮፒካ ሊንክ ጨርሰናል። አው ጨርሰናል። እንግዲህ አርብ የኮክቴል ፕሮግራማችን ከአስር ሰዓት ጀምሮ ነበረ በተለያዩ መዝናኛ ምስ በረራ ኢዱቴመንት ኢንፎቴመንት ፕሮግራም ቆይታ አድርገናል። ከሰኞ እስከ አርብ ያሉትን አንዳንድ አዎ እያነሳን ነበር የነበረው እህ ልደታቸውን የሚያከብሩ ሰዎችን በዚህ አጋጣሚ ደግሞ መልካም ልደት ማለት እንችላለን። ነው አው እስኪ በዜማ ብለሻለሁ አለፈው አንቺ። ነገ ደግሞ ኢትዮፒካ ሊንክ ከምሽቱ ሁለት ሰዓት እስከ ስድስት ሰዓት ድረስ በተለመደው ፕሮግራም ይጀምራል። ማሟሟቂያ አለ መዝናኛ ምስትልትል የለ? አይ እሱ እንኳን የለም። ተይዤ አጠቃላይ መዝናኛ ፕሮግራም አለ ከሁለት ሰዓት እስከ ስድስት ሰዓት። እሺ ስለዚህ ነገ ሁለት ሰዓት ላይ ይጠብቁናል ማለት ነው። አድማጮቻችን ተስፋውንና ቤት ይነበርን እስካሁን ድረስ አብረናችሁ ቆየ ነው። ጥሩ ጊዜ ከኛ ጋር እንዳሳልፋችሁ እምነታችን ነው። አብራችሁን ስለነበራችሁ እናመሰግናለን። በጣም ጥሩ መልካም ጊዜ የሆነላችሁ። የዛሚ ፕሮግራሞች ግን እስከ ሌሊት ስድስት ሰዓት ድረስ ይቆያሉ። ያው ዛሚ ላይ ቆዩ እንላለን። መልካም ጊዜ ኢትዮፒካ ሊንክ እንደቀጠለ ነው። የመጨረሻውን የፍቅር የኢትዮፒካ ሊንክ የፍቅር ክትባት በዶክተር ተስፋሁን ረዳትነትና በዋና ዶክተር ብርሃኔ እኮ ምን እያለ ነው የነበረው እንዴ ልጅ? የፍቅር ክትባት ይሰጣል። እሺ ምን ያህል ደቂቃ ነው ግን ያለ? መጀመሪያ አስር ደቂቃ ይኖረናል። በጣም ጥሩ ስለዚህ ከፍቅር ጋር በተገናኘ ሳይንስ ያረጋገጣቸው ነገሮች ናቸው። እነዚህ ሳይንቲፊካሊ ፕሩቭን የሚባሉ ነገሮች አላል ጥናት ተደርጎባቸው የተረጋገጡ በጥናት ከፍቅር ጋር በተያያዘ በጥናት የተረጋገጡ ነገሮች ናቸው። አንደኛው አንድ ሰው በአማካይ ከማግባቱ በፊት ሰባት ጊዜ ፍቅር ውስጥ ሊገባ ይችላል ይላል ሳይንሱ። ሊገባ ይችላል በአማካይ አንድ ሰው ሰባት ጊዜ ከማግባቱ በፊት ያፈቅራል። ስንተኛ ላይ ነው አሁን ያለው? አይ፣ ያገባ ሰው ይመልስ ይሻልም። በአማካይ እኮ ነው። አማካዩ እኔን አሁን አካትተኝም። ለምን አያካትተም? አግብተሃል አለ። አማካይ ሁሉንም ሰው ማለት አይደለም። ግን አሁን እዚህ ውስጥ ስንት አለን? አንተ አለ፣ አብርሽ አለ፣ ኤርሚ አለ፣ እኔ ያለው። እንግዲህ ኤርሚ ስንቴ አፍቅረዋል? ስምንቴ ሊሆን፣ ከአበሬጅን በላይ ነው። ሌላ ደግሞ አንድ ሰው አንድ ሰው በአማካይ ይሄም ከህይወቱ በሙሉ አንዱን ዓመት ሴቶች ላይ በመፍጠጥ ያሳልፋል ተብለዋል። ወንድ አንድ ወንድ ማለት ነው። በአማካይ በህይወቱ አንድ ዓመት የሚያሳልፈው ሴቶች ላይ ለማፍጠር ያሉት ሴቶችን የምናይበትን ጊዜ ተደምረው ተደምረው ተደምረው ሲደመሩ በህይወታችን አንድ አመት ይሆናል። አንድ አመት ይሞላል። አዎ ቅድም ራሱ ወደ ምሳ እየሄድን ከኛ ጋር አንድ ሰው ነበረና በጣም አስቸግሮን ነበር አንገት እንዳይቀጭ ያለ እሱ ምናልባትም ከ10 አመት ይመስለኛል። እሺ ሌላ ደግሞ ብዙ ጊዜ የሮማንቲክ ፊልሞች አሉ አይደል? እና ሮማንቲክ ፊልሞች ላይ የምናያቸው ነገሮች ሁሉ ትክክል ናቸው ማለት አይደለም። አብዛኛው ፈጠራ ነው ፋንታሲ ነው። እና ብዙ ሰዎች ደግሞ ያንን ሮማንቲክ ፊልም ላይ ያዩትን ነገር ለማድረግ ሲሞክሩ ነው ችግር ውስጥ የሚገቡት። ግን ሮማንቲክ ፊልሞች ላይ ከምናያቸው ነገሮች አንዱ በሪያሊቲም ትክክል የሆነ ነገር ምንድን ነው? አንድ ወንድና አንድ ሴት አደገኛ በሆነ ሁኔታ ውስጥ ቢገናኙ ይፋቀራሉ። ፊልሞች ላይ ተው ከሆነ እንደዚህ ይገናኛሉ፣ አይደል? የሆነ አክሽን ውስጥ ይገናኛሉ ወንድና ሴት። ከዛ በኋላ ወንዱ እሷን ለማዳን ወይም እሷ እሱን ለማዳን ጉዞ ያደርጋሉ። ከዛ በኋላ መጨረሻ ላይ ተፋቅረው ሲጋቡ እናያለን። ይሄ በእውነተኛውም ዓለም ሊሰራ ሚችል ሊሰራ የሚችል አሉት ሮማንስ። ልክ ከሚታዩት ነገሮች አንደኛው ይሄ ነው። አንደኛው ይሄ ነው የሚያጋጥመው እውነተኛ እንጂ የመገላለጹ ላይ ነው እናገር ክስተታ እንትን ፊልሚ ላይ እንደዚህ አድርጎ ገልጾላታል። እኔም በእውነት አለም በዚህ መልኩ ልግለጽ እየተባለ አዎ፣ ከዛ ያው ትከሰከሳለህ ከፍቅር አውሮፕላን፣ ያለ ፓራሾት ተወርዳ አወዳደቀህ ሆናል። ሌላ ፍቅር የምትበላውን ነገር ጣፋጭ ያደርጋል በሚገርም ሁኔታ ማለት ነው። ህይወት ያጣፍጣል ይባላል ፍቅር፣ ምግብም ያጣፍጣል። ያፈቀረ ሰው ወይም ፍቅር ውስጥ ያለ ሰው ምግብ ራሱ ይጣፍጠዋል። በቃ ለህይወት የተለየ እንዲሁም ህይወት ሮዝ በሮዝ የሆነ ከለር ነው መታየት ይባላል፣ ስታፈቅር። ስለዚህ ምግቡም ጣዕም ይኖረዋል፣ የምትበላው ምግብ ግን ስታፈቅር ነው። ወይም በቃ አፍቅራህ አግኝተህም ሊሆን ይችላል፣ ግን ገና ያፈቀርከው ሰው ለማግኘት ጥረት ላይ የምትሆን ይችላለን። የደስተኝነት መጠን ስለሚጨምር ማለት ነው። አዎ። እንግዲህ አንተ ሄደው እህትህን ምን አይነት የሚጣፍጥ ምግብ ነው የሰራሽው ልትላት ትችላለን፣ ግን ፍቅር ውስጥ ነው ያለው ምናልባት ምግቡ ጣፍጦም ላይሆን ይችላል። አዎ፣ ግን በውስጥ የሆነ ደስ ጥሩ ስሜ ስለሚሰማ ማለት ነው። አዎ። እሺ፣ ሌላ ከወንድና ከሴት ቀድሞ አፈቅርሻለሁ የሚለው ማን ይመስላል? ወንድ ይመስለኛል። ብዙ ጊዜ አልተሳሳትክም። ወንዶች በጣም እንፈጥናለን አፈቅርሻለሁ ለማለት። አዎ፣ በጣም አንድ ወንድ ቆየ ቢባል አንድ ወር ነው የሚቆየው። አፈቅርሻለሁ የሚባል የሚሉትን ቃላቶች ቦምብ የሆነ ቃል። አፈቅርሻለሁ በእኛ እንኳን አንድ ነች በእንግሊዝኛ ነው ሶስት የሚሆነው አፈቅርሻ ያለው በጣም አደገኛ ቃል ነው። ያው ቦታው ካላወቅበት ማለት ነው። ቦምብ ሆኖ ፈንድቶ አንተንም ሊያጠፋ ይችላል። ግን ደግሞ ጥሩ ነገርም ሊያመጣ ይችላል። ስለዚህ በጣም ብዙ ወንዶች ቆዩ ቢባል አንድ ወር ነው ተብለዋል። በአንድ ወር ውስጥ ግን የሚሆነው ነገር ወደ ቦምብነቱ ያደላል አይደል? አዎ፣ ትንሽ ብትቆይ ጥሩ ነው። ከዛም በላይ ቢቆይ አንዳንድ እኮ ገና እኮ ያው ቀለበቱን ነቅሎ እኮ እጁ ላይ ይዞ የሚንቀሳቀስም አለ። በአንድ ቀን ውስጥ ይለቀዋል። እንዲያውም አካባቢውም ጭምር የሚያውቀው ስላለ ሌላ ወንድና ሴት ሲገናኙ፣ በተለይ ደግሞ ሴቷ ያንን አጠገቧ ያለው የምታየሆን ወይ ያገኘችውን ወንድ እንደምትወደው በአራት ደቂቃ ውስጥ ትወስናለች። ዝም ብለን አጉልጥረት ነው የምናደርገው ብለን ብዙ ነገር እናወራለን፣ ብዙ ነገር እናደርጋለን። ግን እሷ በአራት ደቂቃ ልትወስን ትችላለች በሚያሳያት ነገር። አዎ ባገኘች በአራት ደቂቃ ውስጥ በቃ ትወዳለች፣ አትወድህም ትወስን ትችላለች። ሌላ የሚዋደዱ ሰዎች አይን ለአይን በሚታያዩበት ሰዓት የልብ ትርታቸውም አንድ አይነት ይሆናል፣ ሲንክሮናይዝ ያደርጋል። ይሄም ያው በሳይንስ የተረጋገጠ ነው። ከፍቅረኛ ጋር አይን ላይን ሲተያዩ የልብ ትርታቸውም አንድ አይነት ሆነዋል፣ ሲንክሮናይዝ አድርገዋል ይላል። ሌላ ካድሊንግ ወይም ደግሞ መላፋት ፍቅረኛሞች ሲላፉ ኦክሲቶሲን የሚባል ነገር ያመነጫሉ ያመነጫሉ። ያ የሚያመነጩት ኦክሲቶሲን ህመም ያለበት ሰው ካለ እንደ ፔይን ኪለር ማስታገሻነት ያገለግላል። ያንን ስለዚህ ራስ ምታት እንደዚህ የተለያየ ነገር ቅርጥማት ሲሰማ ከፍቅረኛ ጋር መላፈት መላፋት መልካም። ወደ ፋርማሲያቲቭ ዝም ብለህ የፍቅር ክሊኒካችን ላይም እየመጡ ከሚያጨናንቁ ቢላፉ ያው በዛው ሊድ እንችላለን። ሌላ ከዚህ ጋር የተገናኘ ከልፋት ጋር በተያያዘ የምንሰማቸው ውጤቶች የሚኖሩ ይመስለኛል ሰሞኑ አዎ፣ ቀድሞ ወደ ሕክምና ከመምጣት ያው መላፋቱ ፔንኪለር ነው ተብለዋል። ማስታገሻ ነው። ሌላ ደግሞ ፍቅረኛሞች እጅ ለእጅ ሲያያዙ የጭንቀት የህመም እንደዚህ የራስ ምታት እንደዚህ ነገር ያላቸውም ይድናሉ ተብለዋል። መያያዝ እጅ ለእጅ መያያዝ የህመምህ እንዲወገድልህ፣ አዎ ያደርጋል ብለዋል ሳይንቲስቶቹ። ሌላ የማይተዋውቁ ሰዎች ለተወሰኑ ደቂቃዎች አይን ለአይን በመታየት ብቻ ሊፋቀሩ ይችላሉ። ይሄም በጥናት የተረጋገጠ ነው። ሌላ ደግሞ አሁን በእጅ በመያያዝ ብለናል፣ በመላፋትም ብለናል። ሰዎች ከእነዚህ ጥቃቅን ህመሞች ሊድኑ ይችላሉ ሊፈወሱ ይችላሉ ብለናል አ ፍቅረኛ አጠገብ ከሌለች እና ራስ ምታት ካመመ ወይም የሆነ መለስተኛ ህመም ከተሰማ የእሷን ፎቶ በማየት ራሱ ሊሻል ይችላል ሊሻል ይችላል። እሺ፣ ይሄም ያው በጥናት ስለዚህ እያንዳንዳችን ቤታችን ውስጥ በትልልቅ ቋሳጥበን ያው ፌስቡክ ውስጥ መግባት ነው ፌስቡክ ውስጥ ገብተህ የተለያዩ ፎቶዎቿን ብታይ ኦቨርዶዝ እንዳይሆንብህ። ሌላ በዚህ ሰባ አምስት ዓመታት ደግሞ የወሰደ የሃርቫርድ ጥናት አለ ከፍቅር ጋር በተገናኘ ማለት ነው። እና ሰዎች በቃ በህይወታቸው ከፍተኛ ዋጋ የሚሰጡት ምንድን ነው? በጣም የሚያስደስታቸው ነገር በቃ ህይወቴን ተደስቼበታለሁ፣ በህይወቴ ደስተኛ ነኝ እርካታን አግኝቻለሁ የሚያስብላቸው ነገር ምንድን ነው የሚል ጥናት ነው። ሃርቫርድ 75 ዓመታት ጥናት ያደረገው ና ኢትስ ኦል አባውት ላቭ ብሎ ነው የደመደሙ ጥናቱን። በቃ ሁሉም ነገር ለፍቅር ነው ወይ ፍቅር ለማግኘት ነው ወይ ለመፈቀር ወይ ለማፍቀር ነው። መጨረሻ ላይ በአለም ታሪክ ማየተው ከሆነ ትላልቅ ጀግኖችን በፍቅር ይንበረከካሉ። በፍቅር ያልሆነ ውሳኔም ሊወስኑ ይችላሉ በአስገራሚ ሁኔታ እና ከምንም ነገር በላይ ፍቅር በጣም ሀያል ነው። ሰዎችም ብዙ ነገር ለፍቅር ብሎ ያደርጋሉ። ብዙ ፈጠራዎችም እኮ ተፈጥረዋል። ፌስቡክን ጨምረው ማለት ነው። ታጅ መሀል ለፍቅር የተፈጠረ የፍቅር ህንፃ ነው። ስለዚህ አለም ላይ ሁሉም ነገር መጨረሻ ላይ የፍቅር ነገር ነው የሚሆነው። ጥረን ጥረን ጥረን መጨረሻችን ፍቅር ነው በሚል የፍቅር ክሊኒኩን እንዘጋውና ሙዚቃችን እንገብዘን። እናመሰግናለን። ጥሩ ክትባት ነበር ብሬ ጨርሰናል አይደል? አዎ መሰናበት ብቻ ነው። እሺ እና መሰግ እ? እና መሰግናለን። እና አብራችሁ ስለቆያችሁን ብርሃኔ እና ተስፋውን ነበር የዛሚ ኤፍኤም ፕሮግራሞች እስከ ሌሊት ስድስት ሰዓት ይቀጥላሉ። ነገ በኢትዮፒካሊንክ በረራ ፕሮግራም እንገናኛለን። መልካም ጊዜ።